ሰላም ሰላም፣ ለም ብናወራ ደስ ይለኛል። ሰላም ረጉት ብለን እናወራ። ለምን የተገናኘን? ለም መጣሽ? ሲጀመር አንቺ ለም ይዛ መጣ እንዴ? ከኔ ጋር ነበረች። ምን ማለት ነው? ከኔ ጋር ነበርሽ ማለት ነው። የፈለኩትን ማድረግ መብቴ ነው። አንተን ደግሞ መርሳት ትፈልጋለህ። ቢገባ ለም ነው የምትለኝ? እኔ ምን አደረኩሽ? አይ ምንም አላደረኩኝም። እባክህ አላዛር፣ ዛሬ ይሄን እኮ በንግግር ቀስ ብለው አይደለም። ምንም ቀስ ብሎ የሚባል ነገር ነው። ስማ እኔ በቃ ልክ አለው። ሲጀመር አንተን ማስታወቅ አልነበረብኝም። ታውቃለህ አይደል? ልብስ መግዛት ትፈልጋለች። ኦኬ፣ ከእሷ ጋር ሂጅ ልብስ ላጋዛት። ከዛስ መዝናናት ትፈልጋለሁ ብላለች። ወስጄ ለአዝናናት። ገባ። ቀጠሮ ይዘናል። ዛሬ ቀኑን ሙሉ ከእሷ ጋር ነኝ። ከዛስ ደውለህ? አንተ ለዛ ነው ማለት ነው። ፍቅረኛም ባለም ሁሉ ነገር ወንድ ነው። ምን ማለት ነው? የሷ ምርጫ ነው። የሷ ምርጫ እኔ አርለው ያመጣሁት እኮ አመጣኸኝ። ገባህ? አሁን ከልጅቷ ጋር ጓደኛ ሆኛለሁ። እንድትጎዳ ደሞ አልፈልግም፣ እንድትጎዳት አልፈልግም። በዚህ አጋጣሚ የምራ ነው ቁም ነገር የምሬ ነው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ውድ ውድ ቤተሰቦቼ ማለት ነው። ለዚህ ቤት ደሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታታችሁን ለማለት ፈልጋለሁ። እንግዲህ በሌላ ዛሬ በሌላ ነገር መጥቻለሁ። ሁሉ ቪዲዮ ለመስራት እፈልጋለሁ ግን በአናዘርና እና በትንሱ ማለት ነው። የምር ጊዜ አጥቼ ነው እንጂ በሁሉም ቢሰራ ደስ ይለኛ፣ በይሚ በሁሉም ቢሰራ ደስ ይለኛ፣ ግን በቃ አልተመችኝም፣ እውነት ለመናገር ማለት ነው እና ዛሬ ደግሞ በትንሱ በናዘር እና በናዘር መጥቻለሁ ማለት ነው፣ እውነት ለመናገር ብዙ ሰዎች እውነት የመሰላቸው ልጆች አላቸው፣ በጣም የምትጨነቁ ስለ ትንሱ ስለ አላዛር። አላዛር እንዴት የትንሱ ፍቅር በቅርብ ተቀብሎ እንዴት ትንሱን ጥሎ ይሄዳል? ለምንድነው ራስ ወዳድ የሚሆነው የምትሉ ብዙ ልጆች የምትጨነቁ ሰዎች አላቸው፣ እውነት ለመናገር ማለት ነው እና እነሱ ግን የሚሰሩ ስራ ነው እዚህ ጋር እኔ እንደተረደው ማለት ነው፣ ቤተሰብ ትንሱና የአላዛር እናት ናቸው ማለት ነው እና ፕራንክ የተደረጉ ያሉ ማለት ነው እና አላዛር እስካሁን እውነት አልተናገረም፣ ግልጽም አልተናገርም። በየቀን ግን ቪዲዮ ይሰራል፣ እየተለቀቅ ነው እንደምታዩት ማለት ነው። ስራ ነው የሚሰሩ ይመስለኛል፣ ቤተሰብ እኔ እንደተረደው በፍጹም አላዛር ተሰንትቶ ሌላ አገር በፍጹም አይሄዱም። ቢሄድ እኮ የሚሄድበት ወረቀት ያሳያል። አሁን እኮ ሄዳለ ነው ያለ እንጂ ምንም ነገር ያሳየ ነገር የለም፣ ሆነ ለመናገር ማለት ነው። ብዙዎቹ ባትጨነቁ ጥሩ ነው ብዬ አምናሉ። ይስሩ፣ ስራ ነው እንግዲህ። በዚህ እንደዚህ ስራ ካልተሰራ ምንም እይታ የለም፣ ማንም አይከታተላቸውም። በቃ ሚዲያ የሚፈልገው ቡጡቡጥ ነው እንጂ ተጣለን ተለያየን፣ ይሄ ነው በቃ ስራቸው፣ እንጂ እንደዚህ ጥሩ ጥሩ ቪዲዮ ሰርተው ካመጡ ምንም እይታ የላችሁም። በቃ በየቦታ እንዳያችሁ ሙሉ ዩቱበር ነው፣ እዚ ጋ ተለያየን፣ እዛ ጋ ናውና ሁብዬ ተጣሉ፣ እዚ ጋ ሀይሚና ብሮኬ፣ እዛ ጋ ማርኬና ቤዛ እዚህ ጋር ሮተና ርብሽ ተለያዩ ብሎ ይመጣሉ። በቃ ሜዲያ ይሄ ነገር ስለሚወደው ነው። ቤተሰብ እና ተረዶ ማለት ነው። በፍጹም አላዛር ይሄዳል ብላችሁ አታስበው። ግን በነገራችሁ ላይ አላዛር አሁን እየመጣ ኤዲያ በጣም ያስተምራል። በተለይ ባለትዳሮች በጣም ያስተምራል። እውነት ብዙ ትምህርት ታገኛላችሁ ብዬ አምናለሁ። ስለዚህ ብዙ ባትጨናነቁ እራሳችሁን ባትጎዱ ጥሩ ነው ብዬ አምናለሁ። ተመልካች ማለት ነው የምትወዱ ስለዚህ አትጨናነቁ። ይስሩ፣ ይለወጡ። በቃ ታቸው በፍጹም አላዛር አይሄዱም። አሁን ሌላ አገር ያለችና አላዛር ናቸው ሁለቱም ተነጋግሮ ነው ትንሱና ማሚን ፍራንክ እያደረጉ ያሉ ማለት ነው። ቤተሰብ ማሚ ማውዜ ጋር ምንም ምታቅ ነገር የለም። ስታዘዝን እውነት አንገቴን ይበላችን ማለት ነው። በጣም ነው ያዛዘነች እነሱ ፍራንክ የተደረጉ ነው እንጂ በፍጹም አላዛር ትንሱን ትቶ አይሄዱም። እንግዲህ ከአሙ ጋር አገናኝተዋል ትንሱና እሱ እንደ ወንድም እንደ ኤት አንድ ላይ ይስሩ ብሎ ነበረ ያገናኛችሁ። እንግዲህ ካሁኑ ቅናት ጀምሯል አላዛር ማለት ነው። እና ሌላ ታሪክ ውስጥ ገብቶ ሆነው ለመናገር ለምን ተቃቅፋችሁ ለምን አንድ አይነት ልብስ ለበሳችሁ ምናምን እያላችሁ ነበረ። የፈለኩ መሆን የፈለኩን ሰው ጋር መሰራት ማፍታለኝ። አንቴ ጥላ አደለ የምትሄደው፣ ስለዚህ ከአንተን ምንም አልፈልግም እኔ ከመጀመሪያም ተናግሬ ነበረ። አንቴ ግን ምንም በቃ ልትረዳኝ አልቻልክም። ስለዚህ የፈለግኩ ሰው ጋር መጥቼ መሰራት ማፍታለኝ ማንም አይከለክልኝ ያለች ነበረች ትንሱ ማለት ነው እና አናዛ ደግሞ በቅናት አብደዋል ማለት ነው ጌታን። ስለዚህ እሱን ያስታወቀ እሱን ያመጣ ትንሱ እዚያ ምንም ጥፋት የላት ምን ለመነገር ማለት ነው ቤተሰብ እና ሁሉም ሌላ ታሪክ ውስጥ ተጋብተዋል እና እና ብቻ ከባድ ነው። ቤተሰብ በቅርብ ፍቅር ውስጥ ገብታችሁ እሱ የፍቅር ጥያቄ ጠይቋት ተቀብላ ደግሞ እሺ ብዙ አንድ ወርም እንኳን አልቆ ወይም ጌታ ፍቅር ከተቀበለ ከተቀበለችላት ትንሱ አንድ ወርመች መቼ ሞሉ አልሞሉም እንግዲህ አስባችኋል። ፍቅሩ ሳይወጣላት ጥሩ ፍቅር ውስጥ ሳይገቡ ሌላ አገር ሄዳለሁ ማለት በፍጹም የማይሆን ነገር ነው ቤተሰብ። ስለዚህ አላዛር እየትም አይቀሳቀስም፣ የትም አገር አይሄዱም። ቢሄድ እኮ የሚሄድበት ፓስፖርትም ወረቀት ማሳየት ግድ ነው። አሁን እስከ ዛሬ እኮ ምንም ነገር አላሳየ። እዚህ ጋር አትረዱም፣ እንደ ቤተሰብ ተረዱ እንጂ እንዴ። በቃኛ ላይ እየተጫወቱብን እኮ ነው። ስለዚህ ራሳችሁን ባትጎዱ ተመልካች ማለት ነው። ራሳችሁን ባትጎዱ እውነት ላይክ አድርጉ፣ ሽር አድርጉ ደግፋችሁ እንጂ ራሳችሁን አትወዱ። አላዛር በፍጹም ትንሱ እንትቶ የትም አይሄዱ ይሉ ተንጨራጨር እኮ ትላንትና የተለቀቅ ቪዲዮ አያችሁ አደለ? በጣም የተናደደ ቀና ማለት ነው ስለዚ። ብዙ ባታስቡ ብዙ ሳትጨናነቁ ጥሩ ነው አስባለው። እነሱ የሚሰሩ ስራ ነው ይስሩ፣ አትጨናነቁ እሺ። ኒኮ ብያለው የምር በቃ አሁን ላይ አላዛር የቱም አይሄዱም፣ በፍጹም የቱም አይሄዱም። እኛ ወደ ሀገር እንገባለን ብለን እናስባለን፣ እነሱ ደግሞ ከሀገር ወጥተን ሌላ ሀገር ይመኛሉ። እኛ ደግሞ መቼ ሀገራችን ገብተን እንደ እነሱ ሳታን እንለወጣለን ብለን እንመኛለን። እነሱ ደግሞ ሀገር ውስጥ ዩቱባችን እየሰሩ የፈለገ ነገር እኮ ሆኖ መኖር ይችላሉ። እነሱ ዩቱብ ይሰራሉ፣ ሌላ ስራ ይኖራቸዋል። እኛ እኮ አረብ ሀገር በሰው ቤት እየሰራን ነው የምንኖረው። ስለዚህ ይሄው ዛሬ ያለን ግዛቸውን እያቃጠልን አይደለን እንዴ? አገራችን የናፈቀን ቤተሰቦቻችን የናፈቀን እየኖርን አይደለን። እነሱ እኮ ምንም አላጡም እንዴ? ጥጋብን እንጂ ምንም አላጡም። ምንበወጠኝ እዚህ እንደዚህ ስራ ዩቱብ እየሰራው ሌላ ስራ ያል ሌላ ምንድነው የሰው ሀገር የምንመኘው? እውነት በፍጹም አናዘር። ሁላችንም ፍራንክ እያደረገ ስለሆነ ስለዚህ አትጨናነቁ። ሁሉም ነገር ፍራንክ ያስባለ ቤተሰብ አትጨናነቁ ማለት ነው። በእርግጠኝነት ይናገራሉ ይናገራሉ ብዬ አስባለሁ። ስለዚህ ወይ ጉድ ወይ ሀይ እና አላዛር ና ትንሱ፣ እንግዲህ ትንሱ ምንም ነገር አታቅም፣ ጌታ ምንም አታቅም። እና ትንሱ እና ማመናቸው እንግዲህ ፍራንክ እያደረገ ያለ ማለት ነ፣ አላዛር ስለዚህ ብዙ አትጨናነቁ፣ ይስሩበት ታዋቸው። ስለዚ ይለወጡ፣ ይስሩ፣ አትጨናነቁ ዝም ብላችሁ ቪዲያችሁን ተከታተሉ ላይክ አድርጉ ሼር አድርጉ ማለት ነው። ስለዚህ ባትጨናነቁ መልካም ነው። ቪዲዮን ከወደዳችሁ ላይክ፣ ሼር ሰብስክራይብ እያደረጋችሁ